እግዚአብሔር አምላክ ስራውን መስራት ሲፈልግ ወይም ደግሞ የቸርነቱን መጠን መርምረን የማናውቀው ልንደርስበት የማንችል መሆኑን ለማጠየቅ የኔን ቢጤ ሀጥ ሰው አድሮበት ስራውን ሲሰራ እናያለን። በዚህ ገጠመኝ ላይ የተረዳሁት ይገርማል። ያ ሱሰኛ የነበረ ልጅ ድርሳነ ሚካኤልን ለተራ ለማያምን ለአማኝ ወስዶ ይሸጥለታል። ከዛም ደግሞ ያ አህዛብ እንበለው የማያምን ሰው ወይም ደግሞ በኦርቶዶክሳዊ ተዋሕዶ እምነት ውስጥ የሌለ ሰው ሲያዩ የቤተ ክርስቲያን አስተምሮ ያለበት ድርሳነ ሚካኤል ነው። ብቻ መጠቀም አልፈለገም። የተሸጠለት የሚሸጣቸውን ነገሮች ጠቅልሎ እንዲሸጥበት ነው። ያ የሸጠለት ልጅ ደግሞ ክርስቲያን ማህተብ አንገቱ ላይ የያዘ ለስሙ ማለት ነው። ግን ቤተ ክርስቲያንን በብዙ መልክ የደፈራት ፈሪሃ እግዚአብሔር የሌለው ግን አንገቱ ላይ ማህተብ የሌለ ስንቶቻችንን የዚህን ልጅ ተግባር እየሰራን በሀገራችን ላይ ብዙዎቻችን ማለት ይቻላል የዚህን ልጅ አይነት ድፍረት በቤተ ክርስቲያን ውስጥ የምናካሄድ ግን መጨረሻው የሚያምር ሆኖ ስላየሁት የብዙ ሰዎች ህይወት ስለተቀየረበት በዚህ ሀጥ ሰው ላይ አድሮ እግዚአብሔር የእሱንም ህይወት የሌሎችንም ህይወት ከሙስሊም ወደ ክርስቲያን እንዲመጣ የሆነበት መንገድ ነው እና እግዚአብሔር ይመስገን የሚያስብልም መጨረሻ ላይ ተሰርቷል። ምክንያቱም ልክ ባለፈው እንደነገርኳቸው ማርያም መቅደላዊትን የብዙዎችን ታሪክ በመጽሐፍ ቅዱስ የምናያቸው መጥቀስ ይቻላል እነሱን ተጠቅሞ ብዙ ስራ የሰራባቸው ሰዎች አሉና አምላክ ቸር ነው፣ ደግ ነው እና አብረሃም እና ይስሐቅ ገነትን በመጀመሪያ ሳይገቡ በርባን ወንበዴ የነበረው የመጀመሪያው ሰው ገነት የገባው ሰው እሱ ሆኗል እና ከዚህ የምንረዳው የእግዚአብሔርን ቸርነት ነው። የእኛ የምንጎበኝበትን እግዚአብሔር ለእኛ ምህረቱን የሚያመጣበትን ቀን በመናፈቅ ወደ እሱ ብንመለስ ሌላው ደግሞ ቅንረኛ የእውነተኛ እውነተኛ አባት ጠባቂ በቤተ ክርስቲያን ውስጥ ሲኖር ብዙዎችን የብዙዎችን ህይወት ማዳን እንደሚቻል በዚህ ገጠመኝ ተምሬአለሁ። ሀያ ኤ አማኝ ወደ ቤተ ክርስቲያን መመለስ ማለት ትልቅ ትልቅ ነገር ነው። ሀያ የንስሐ ልጆቻቸውን የመለሱ አባትም እዚህ ታሪክ ውስጥ እንደተካተቱም አይቻለሁኝ። እጅግ በጣም ገራሚና አስተማሪ ህይወትን የሚቀይር ለተማርንበት በጥልቀት ነገሩን ለመረመር ነው የምንለወጥበት ለእኛም የሚጠቅመን ገጠመኝ ነው እና ሁላችሁም ገብታችሁ ይሄንን ገጠመኝ ብታዳምጡ፣ እፎይም እዚህ ላይ ያለው አስተዋጽኦ ከፍተኛ ነው። ለካ በዚህ በሶሻል ሚዲያ ላይ ህይወታችን እንደሚጠፋ ሁሉ እንደሚበላሽ ሁሉ ነፍሳችንም የሚድንበት ብዙ ነገር እንደተዘጋጀም አየሁኝ። እነ ፎይን የመሰለ የመሰሉ የቤተ ክርስቲያን ልጆች ፔጅ ገብተን ብንከታተል ለህይወታችን ብዙ ዋጋ መትረፍን እንደምንችልም ነው የተማርኩት።